ሰላም ሰላም የሜክስ ቲዩብ ተከታዮቻችን፣ ዛሬም እንደወትሮ ሁሉ ቀውጢ በሆኑ ቪዲዮዎች ተከስተናል። በእነዚህ ቪዲዮዎች ትዝናኑበታላችሁ፣ ቁም ነገር ትይዙበታላችሁ ብለን ያልናቸውን ከዚህም ከዛም ሰብሰብ አድርገን ተከስተናል። እንግዲህ ከእናንተ የምንፈልገው የቤተሰብ ፍቅር ነው እየገባችሁ ሜክስ ቲዩብን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ ቤተሰብነታችሁን እንድታሳውቁን ስንል በትትና እንገልጻለን። ወደ ቪዲዮችን ከመሄዳችን በፊት እንግዲህ እንደሁሌ ሁሉ ሁሌም እንደምንለው ሁሉ ደጋግሜ እንደምለው ሁሉ ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁንም ቤተሰብ እንዲሆኑን በትህትና እንጠይቃለን። ወደ ቪዲዮዎቻችን እንሄዳለን። የመጀመሪያው ቪዲዮችን ወዴት ይወስደን ይሆን? እስቲ አብረን እንሂድ። ሸምሴ ሸምሴ፣ ወይ እስቲ እንጀራ አስጠኝ። ቶልበል እንጀራ አስጠኝ። ገመንግስቱ አንጠስል ስለምን? ገመንግስቱ እንጀራ አስጠኝ እኮ ነው ያልኩኝ። ዳቦም እንጀራም ሱቅ ውስጥ እንዳይሸጥ አልተባለም። ምን አልሰማህም? አልሰማህም? አረ በፍጹም ምንድን ነው

ህገ መንግስቱን አልተሰማራ ነው። አይ የሰሞኑ ትንሽ ከእንጀራ ጋር በተገናኘ አንዳንድ ጉዳዮች እየተነሱ ነበረ። እንግዲህ ያንን በማስመልከት ነው። ያው በዘመድ በቤተሰብ በስር ይሸጣል። ይመቾ ቀጣይ ቪዲዮ ነው። ቆሚ፣ አትንቀሳቀሺም። አዘረዋ የልጅ ልጅ ፈልጋለሁ አለችኝ። ምን ማለት አለው? የልጅ ልጅ እፈልጋለሁ ማለት ብቻዬን ልጅ ከየትም ላመጣ አልችልማ። ለሁለት አሁን እንሄድና ለማዘሯ የልጅ ልጅ እንሰጣታለን። ምን አገባኝ እንድትይኝ አይደለም የነገርኩሽ። ስሚ፣ ጽሁፍ የለበስኩ በቃ የማዘሯን ቃል ለማክበር ማለት ነው። አሁን እንሄድና አስታውቅሻለሁ። ከዛ ደግሞ የልጅ ልጅ እንሰጣታለን። ደግሞ ስታገኛት ኤን ምሪንዳ ስጣት ብላኛለች። ያዚ ያዚ ወ ያዚ እንሄዳለን፣ ከማዘሯ ጋር ያለው ነገር አብረን እንጨርሳለን፣ ልጁን እንሰጣታለን። ተከታዬ አንቺ ተከታይኛ። አንድ እንደምይ። ኦ ማዘሯ ልጅ ትፈልጋለች፣ በምሪንዳ አጣላት። ጠብ አይቻልም። ሄሎ ሄሎ። ቤብ ወይ የቤብ አያም ፋይን ቤብ፣ እንዴት ነህ አንተ? አለሁልሽ። የት ሆነሽ ነው? ቤት ነኝ። ግን አሁን ዳድ ስካይላይት መክሰስ ልጋብዛችሁ ብሎ እየተዘጋጀው ነው። ለመክሰስ ስካይላይት? አው እንዴት እንዳበሳጨኝ። እሺ፣ ትናንትም እዛ ነበር። አሁን ቦታ ጠፍቶ ነው። አትበሳጭ፣ ያልፋል። አትበሳጭ፣ ያ አንድ ቀን እንደሚያልፋ አምናለሁ። እና መክሰስ በላው በእሱ ጭብጡ ላይክ ምንድን እንደ ስቲክ ነገር ነው። አይ ወቃ አይደለም። አዎ አላወቅሁትም። በቃ ደግሞ ዛሬ እንዴት እንደተበሳጨሁ ብታይሽ። ምን ነው የኛ ቴስላዋን መኪና ታውቃታለህ አይደል? በሷ ነበር ዳር ከትምህርት ቤት የወሰደኝ እንትላት እና ዛሬም ድጋሚ በእሷ ወሰደኝ። ሁለት ቀን በቴስላው ወሰደሽ በጣም ተበሳጨሻ? አዎ ልጆቹ እኮ ይስቁብኛል። እሱ ብቻ ነው እንዳላቸው ይሉኛል። እንዴ አያናድም እንዴ እጂ ፋሳ ጉዳዩ እንደዚህ ነው እና የሀብታም ልጅ ጠብሶ ነው ልጁ እና ምን ትለዋለች እሱ በሶ ጨብጦ ነው በነገራችን ላይ ጭብጦ ነው መክሰስ የሚበላው ና እንደ ስቴክ ያለ ነገር ነው በሶ ጭብጥ አላለችም ደግሞ ከማናነሽ አባቢ ሁለት ጊዜ በተስና አልሸኘኝም ትናንትና ና ዛሬ እና ይቀየርልኝ ማለቷ እኮ ነው አረፌራ አይደለም እንደዚህ አይነት ነገር እሺ ቀጣይ ቪዲዮ አለን ወደቀጣይ ቀጣይ ቪዲዮ እንሄዳለን

ፊቸሩም ምንድን ነው ይለዋል? ህንፃ አዲስ አበባ ህንፃ አላለም። ደግሞ በጣም የገረመኝ ንገር ልንገራችሁና፣ ኮች አወር ኮች አላለም። ፍርካስ ይመች አትሌቶቻችን። በነገራችን ላይ ሄደዋል፣ ተመንጭቀዋል አለም እንግሊዘኛው፣ በእንግሊዝኛ ቅን ይቀኙባል፣ ተቦንሰሻ። ለማንኛው እቺ ቀልድ ድሮ ብትኖረ ያዋጣው ነበረ፣ ሳንወለድ ማለት። እሺ የፍቻችሁ ምክንያት ምንድን ነው? ሚስት ይጠረጥረኛል። አበት ይጠረጥረኛል ማለት የሆነ ወንድ ወተዚ ከንፈረ ለከሳምኝ ሌላ ነገር ይመስላል፣ ይጠረጥረኛል። እሺ ከዛስ በቃ የሆነ ወንድ ጋር ተቃቅፈ እንዲ ከደርጎ ሰውጣ ካየ ሌላ ነገር ይመስላል፣ ይጠረጥረኛል። ለመጨረሻ ጊዜ መቼ ነው ተጠረጥረሻል? በቃ እሱ ከስራ ደክሞ ስማጣ፣ ሰፈር ልጅ ደስ የሚለኝ ልጅ አለ፣ ከሱ ጋር ተኝቻለሁ ልክ ስማጣ ተኝተነዋል። ሌላ ነገር ያደረኩልን መስሎም አልተረትረኝም። ደብረኝ ጉዳይ ይጠረጥረኛል ነው። በቃ ትጠረጠራለች። እና ታዲያ ይከሰሳል እንደ ይሞታል እንደ ቢጠራጥር። እሺ ቀጣይ ቪዲዮ አለ ታዲያ አደባባይ ሆኗት። ሁሉም የየራሱን ብሶት ይዞ በመፈክር ወጥቷል። ሰያ አዎ፣ አንዳንድ መፈክሮች እንደምናያቸው ከሆነ እጅጉን የሚያስደንቅ ነው። አብሬሽ ምን ይላል መፈክሩ? ልጨርስ ነበረ በዘንድሮ በጋ ሳይታሰብ መጣ ብርሃኑ ነጋ አለች። አብሬሽ ፓፓ፣ እቺ ደግሞ ለማግባት የቸኮለች ነው የሚመስለው። አሉ እዚያ ጋር አንድ መፈክር ይላል፣ ምንድን ነው ትምህርትን ሲጨርስ ብያ ትንጋባ አንድ አመት ሲጨመር አለች ገደል ግባ። ይሄ እኮ ዲግሪ ወይስ ሜሪ አጣብቅኝ ውስጥ የገባ ይመስላል። አዎ ሜሪ ሚሳካ አይመስለኝም። ማብረች ባይሆን ዲግሪው ምናልባት ከሆነ በጣም እጅጉን የሚያስደንቅ እኮ ነው። እዛ ጋር ደግሞ ተመልከት እንግዲህ አንድ አመት ቢጨመር ምን ችግር ነበረው? ብንመረቅ እንኳን የለም እንጂ ስራው ብሏል። እንግዲህ ይሄ እጅጉን የሚያስደንቅ እኮ ነው። እዛ ጋር አንድ ንስ ግን ምን አይነት መፈክር ነው የምታሰማው? ተማሩ ተማሩ ብለውን በርቱበት እድሜያችንም ቆሰው ምን አለበት በቃ ዶር ሙን ወልደን እንታረስበት እቺ ደግሞ የወደፊት ላይ ነው የሆነ መፈክር ነው ናቸው ሶስተኛ የምጨርሰው እንግዲህ ለአስተማሪነት ከሚመደቡ ተማሪዎች ጋር በተያያዘ እና ሰላማዊ ሰልፉ ጋር በተገናኘ እንደ ኮሜንታተር ምን ያቀረቡት ነገር በጣም ተመችቶኛል። በነገራችን ላይ ይመቻቸው ጥሩ ነው። ድድ ማስቻ ቀጣይ ቪዲዮ ያለን እስኪ ወደ ቪዲዮችን የሚደግሞ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህር ያለው ምንድን ነው?

እንጠጋገዝ ነበር። ቋንቋው ግን አፈትልኮ ወጣ እየተገኘ ሱስ እኮ ከባድ ነው። አያችዋ፣ ቤታችን ሁሉ ያስረሳችኋል። ህፃኑን ሁሉ ታቅፎ እኮ ነው የሄደው። አይገርም። ይመችል። ለማንኛውም ስትመጣ ክትክታና ወደ ካልጠበቀ። እሺ፣ ቀጣይ ቪዲዮ ሴቶች ከቨራቸው ላይ የሚያስቀምጡት አለ። ያ ኤርፎን የለሽ ብር የለሽ ስክሪፕት የለሽ፣ አረ ምን ቀረ? አንዳንድ ጊዜማ እንጃ ቦርሳቸውን ከሰሳ ያረጉት ይቀራል። ብዙ ዕቃ መያዣ እየሆነ መጥቷል። ለአሁኑ እና ሌቦች እኮ በዋናነት በነገራችን ላይ ምንም አልልም። ተበልተሻል። ቀጣይ ቪዲዮ የጠንቋይ ልጅ ስትሰርቅ ነው የሚለው ሲጀምር ሌባ ከመነተፈ በኋላ የለም አጠገብ ዞር ብላ ያ ሄደ። በቃ ይመቻቸው። ለማንኛውም ከተከሌብነት ጋር በተገናኘ ነው። ይህም ቪዲዮ በነገራችን ላይ የጅብ ችኩል ቀንድ ይነክሳል አይደል? ምን ነው ሞባይሉን እዛ አስቀምጣው የተመቸውን ይዞ ሲሄድ አባት ሞባይልን ተበልተሻል። ለማንኛውም የለሽም። ቀጣይ ቪዲዮ ተበልተሻል፣ ተበልተሻል፣ ተበልተሻል።

ወይኔ ሰራችልኝ ማለት ነው። ወይኔ ወንድም ማጭበርበር ከፍ ሲል ከፍሲል ሰራችለታ ሰራችልኝ ሰራችልኝ ሆነ። ወደ የሚቀጥለው ቪዲዮ እስኪ እንሂድ። ሄሎ ወረቀ ሄሎ አስማት መሆኑ አስማት መሆኑ ይመችው። ለማንኛውም ቤተሰብ እንግዲህ በመሃል መተናል እንደ ሁሌው አሁንም ኔክስቲውመን ሰብስክራይብ፣ ላይክ፣ ሼር በማድረግ እንግዲህ እንዲተባበሩ እንላለን። ለወዳጅ ዘመዶቹ ሼር በማድረግ ደግሞ እያጋሩ የደወል ምልክቷንም እንዲጫኑ እና እንግዲህ ቪዮችን ከፍ እንዲልለን ስንል በትትና እንጠይቃለን። ቀጣይ ቪዲዮዎች አሉን። ወደ ቪዲዮዎቻችን የሚያወጡ ጭስ የኑላዊት አባት ስማ ከዳሽር ጀርባ ነው አሉ አገራቸው። እሺ፣ ያንን ተራራ ወጥተው ወርደው ሃይቅ አለ፣ እሱን ዋኝተው ከዛ በአህያ የአምስት ሰዓት መንገድ አለ፣ እሱን ሄደው ነው የተማሩት። ልክ አገር ቀይሮ እዚህ አልፎላቸው ምናምን አግብተው አልወለዱ ሲወልዱ፣ ማን ቢሉት ጥሩ ነው። ብዙ አየሁ፣ ብዙ ብዙ ምን ላድርግ። በኔ ስም እኮ መከራውን ነው የገለጸው፣ ችግሩም የገለጸብኝ። አሁን አታስቀይሮ ነገር አገር ምድሩ ያ ብዙ አለ፣ ያጠጣሉ ሁሉ ብዙ ጦርነት መሀል ላይ በቦምብ ድምፅ ያኔ ነው እናትዬው ያገኛታል።

ዛሬ እንግዲህ በነገራችን ላይ ማለት ዛሬ ታላቁ ሩጫ በኢትዮጵያ እየተከናወነ ነበር። እንግዲህ በጠዋት ጠዋት ላይ ከተጋበዙ ሰዎች ውስጥ አንዱ እንግዲህ በተለይ ሚዲያው ላይ ኢንፍሉንስ የፈጠሩ ወጣቶች ናቸው። እንደነ አዶናይ እንደነ ብሩክ የመሳሰሉ ያሉ ሰዎች በተለይ ሶሻል ሚዲያው ላይ ቲክቶክ ላይ እነሱ እነሱ ተጋብዘው ነበረ። እንግዲህ የእነሱን ነው እያየን ያለ ነው፣ ውጤታቸው ምን ይመስላል፣ ሩጫቸው ምን ይመስላል፣ ፕራክቲስ አድርገው ነበረ። እንግዲህ ያለው ነገር እናንተ በቀጥታ ስርጭት እንዳያችሁ ተስፋ አድርጋለሁ። አዶናይና ግን ኤኒዌይስ ብሩክ መሮጣቸውን አይተናል። ቀጣይ ቪዲዮ። ሄሎ፣ ሰላም ነሽ? እንዴት ነሽ? እጠቡት ያሉትን ማጠብ ነው እንዳለ። ሄሎ፣ አቤት። አይ አንቺን አይደለም፣ እዚህ ከልጆች ጋር እያወራው። የት ነሽ? ይኸውልሽ በቃ እኔ አሁን ገላይ ልታጠብ ተዘጋጅቶልኝ ያለሁት ጠንቋይ እንድሪያስ ነኝ። ዛሬ ነው የምታጠብበት ቀን። መታችሁ ጀርባ የነሹኝ እያልኩሽ እኮ ነው ጠንቋይ ነኝ። በቃ ተሳስተዋል። አይ አንቺ ደግሞ ግብር ሳታመጪ ስትቀሪ ሁሌ ተሳስተዋል። እኔ እንደሆነ ማንም አይሸውደኝም። አ ሄሎ፣ ይኸውልሽ አሁን ለማንኛውም ዛሬ ነው ፕሮግራሙ። ከኩለ ለሊት ስምንት ሰዓት ጀምሮ ሁላችንም ተነስተን ራቆታችንን እንሮጣለን። ተዘጋጅ። ኧረ ተይ እንዴ! ምን ነው ይሄን ያለ? እኛ ከራቁቱ ከሚሮጥ ሰው ጋር የለንም። እኛ ጋር አይደለም እሱ። ሳይሆን ዋናው ቁም ነገር ምን መሰለች? ማርትዬ ማርትዬ ማርትዬ ስሚኝ፣ አረ ማርትዬ እኔና አንቺ እኮ አንድ ሳንቲም አራት ገጽታ ነን። አንቺ አምቦ ብትሆኚ ኔ ጠበል ነኝ። አንቺ ፔን ብትሆኚ ኔ ኪለር ነኝ። እኔ እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ለአንቺ። አሁን ያልከኝ ከበቂ በላይ ነው ለኔ ለአንቺ። አንቺ ኮ በአድዋ ጊዜ በትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሮ አይደስ ቢባል ማን ነህ እና አለስ። እኔ ኮ ፈጣሪን በጣም ከማመስገን የተነሳ የተነሳኩ አንቺ ነሽ። የምር ግን ወደኸኝ ወደኸኝ ተጸናው ተሽኛል፣ እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ የታትሟል ታትማል። እና ህትመቱ ላይ ለቅ እባክሽ ጠብቂው፣ ተንከባከብ። ምን ዋጋ አለው ፍቅር በባዶ ኪስ? በባዶ ኪስ እኮ ገጠር እኮ ሁለት ላም አለ እኮ ኤፍ የሚታደብ እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ ሶስት ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሌለኝ ቅማላም መስዬ ስለተቀመጥኩ እንዲህ ማለት ሽልክ አይመስለኝም። እሺ፣ ባዶ ኪስ ካልሆንክ እናቴ ታማለች ብር ያስፈልገኛል፣ ትሰጠኛለህ ሰጥሻለሁ። ሄድሽ ልጠቂያ ቻ ብር የታክሲ ነው ማሳከም ሀያ ሺ ብር ነው። ጊዜ ወይ ወር እንደ ሩቅ ሰው ያልነገርሽኝ፣ በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። አረ፣ የለም የለም፣ ከዚህ በኋላ አጠገቤ በጣም ድብቅ አልፈልግም። ማምለጫ ተገኘ። ያዘው ጥፋ። እንግዲህ አሹር ተብላል። ደግሞ በጣም የገረኝ ነገር እኔ እናንቺ አለ የአንድ ሳንቲም አራት ገጽታዎች ነን። እሱ ከሳ ጥግ ይለዋል። አረ ስሙ ይመችሽ። ቀጣይ ቪዲዮ አለ። ድግስ ቤት ተጠርታችሁ ምግብ መብላት የሚያሽማቀቃችሁ ሰዎች ናቸው። ብሉልኝ ጠጡልኝ ተብሏል። መብላት መጠጣት ነው። ከጓደኞቻችሁ ጋር ትሄዱና ስለምትፈሩ ስለምታፍሩ በሊታ እንዳትባሉ ትንሽ ነገር ነካ ነካ መታችኋል፣ በልታችኋል። ባትበሉም በልታችኋል ነው የምትባሉት። ጓደኞቻችሁ እኮ ከሚበሉት በላይ ይዘው መጥተው ነው አስተርፈው። ብዙ አይበሉም የሚባሉት ሆዳቸውን አቢዩዘ ያረጋሉ። ማአት ይዘው ይመጣሉ። ከዛ በኋላ ትንሽ ትንሽ ይበሉና ይተውታል። እሷ እኮ ምግብ አይበላላትም ከአቅሟ በላይ እናንተ ደግሞ በሊታ የምትባሉት ምግባችሁን ይዛችሁ መታችሁ ሆዳችሁን የሚችሏትን ይዛችሁ መታችሁ ስትጨርሱ በሊታ ይሏችሁ በቃ። ተጠርታ እንደ ሶፍት ና ሳህኑን አትብለው እንጂ መጨፍጨፍ ነው። ምን አባቱ እውነት ነው። ጠሪ አክባሪ ነው። ስትጠሩ የሚበቃችሁን ያክል አንስታችሁ መመገብ ፌር ነው በነገራችን ላይ እንጂ ከምሮ ሳህኑ እስኪያዘነብል ድረስ እንደውም አንዳንድ ሰዎችን አስመዝናውና አስገባለ ድረስ እንደርሳለን። ግን የለ እራስ የሚበቃ ያክል አንስቶ እንግዲህ መመገብ ምንም ክፋት የለው። እውነት ነው፣ ትክክለኛ ሀሳብ ነው። እናመሰግናለን። ቀጣይ ቪዲዮችን ከማየታችን በፊት ሁሌ ሜክስ ምን ይላቸዋል? ይህንን ቻናላችንን ሰብስክራይብ አድርጎ ባካችሁ በሜክስ ቲዩብ ለወዳጅ ዘመዶቻችሁ በማድረግ ላይካችሁንም ኮመንታችሁንም ደግሞ እንፈልጋለን። ባካችሁ ይህንን ቻናል እንድናሳድግን ሁላችሁም የበኩላችሁን አስተዋጽኦ አድርጉ። ቀጣይ ቪዲዮ ያለን ወደ ቀጣይ ቪዲዮችን ደግሞ እንሄዳለን። ዳይ እኛ ጋር ስለተስተናገዱ መጥተው ስለበሉ እናመሰግናለን። መልስ አሉት። ግን ሀያ ብር ነው። እሺ፣ አመሰግናለሁ። ሀያ ብር እኮ ነው። አመሰግናለሁ። ለታክሲ እንኳን እኮ ምንም አይጠቅምም። ሀያ ብር እኮ ነው። ምን ነው በመስተንግዶ ደስተኛ አልነበሩ ደስተኛ ነበር። ምግቡ አይጣፍጥም? ጣፍጣል። እና ሀያ ብር ሀያ ብር ወስዳሉ መልስ። ቲፒ ቢሰጡኝ ምን አለ? አምጣው። አመሰግናለሁ። ይቀታ ይመቸው። ለማንኛውም ቆንጆ ነው። እሺ ቤተሰብ፣ እንዲህ እንዲህ እያልን እንግዲህ የቪዲዮችን ማገባደጃ ላይ ደርሰናል። ቪዲዮዎቻችንን እንደወደዳችሁ ባለሙሉ ተስፋ ነን። እንግዲህ ሁሌም እንደምነው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። የሜክሲቲው በቀጣይ ቪዲዮዎች እስክንገናኝ ድረስ መልካም ሙሉ በመመኘት ነው የምንሰናበታችሁ። እንወዳችኋለን። መልካም ጊዜ ባባይ